ዛሬ ፈርጣጩ የጦር መሪ ይባሉ እንጂ ሁነኛ ፊት አውራሪ ነበሩ። በክፉም በደግም የሚያነሷቸው አያሌ ናቸው። ሱዳን ወይ ሞት መርሃቸው ይመስላል። ይህ ሳምንት ደግሞ በእጅጉ እል ውስጥ የገቡበት ነው። መሐመድ ሐምደን ዳጋሎ ሄሜቲ የዛሬው የሐሳብ ትንታኔያችን ዋነኛ ባለጉዳይ ባለቅጽል ስሙ ሄሜቲ ሐምዳን ዳጋሎ በእርግጥም በሱዳናውያን ልብ ውስጥ ደመቅ ያለ ታሪክ ያላቸው ናቸው። ስልሳ የቤተሰብ አባሎቻቸውና በብዙ መቶዎች የሚቆጠሩ ግመሎቻቸው በአንድ ጀንበር መገደላቸው፣ የንግድ ስራቸው በእጅጉ መጠቃቱ ብስጭትና ሐዘን ቀላቅሎ የተሰማቸው ቱጃሩ ሰው በቀጥታ የጃንጃ የሚሊሻን ተቀላቀሉ። ይህ የሚልሻነት መንገድ በወቅቱ የሀገሪቱ መሪ ኦማር ሐሰን አልበሽር ዓይኑ ውስጥ ከተታቸው ወደ መደበኛ የመንግሥት ሥራ አተካተቱ። እስከ ኮማንደርነት የደረሰ ስልጣንም ተሰጣቸው። ከሰሞኑ በእጅጉ መሥዋዕት እየከፈሉበት የሚገኘው ፍልሚያ በለሳ ይቅናቸውና ቀና ብለው አይሄዱ እንጂ ለወትሮው የድል አድራጊነት ተምሳሌትም ነበሩ። ሰሞኑ ለእርሳቸው መልካም አይደለም። የዓመታት ትግላቸው በሳምንታት ዘመቻ ውጤቱ በዜሮ ተባስቶባቸዋል። በዕድሜም በጦር ስል ታዋቂነትም በህዝብ ዘንድም ቀድሞ በመታወቅ የማይስተካከሏቸው ጎልማሳው ጀኔራል አብድልፈታህ አልብርሃን ከሱዳን ፕሬዚዳንታዊ ቤተ መንግስትም ከካርቱምም አባረዋቸዋል። የሄሜቲ ስም ሲነሳ ሱዳናውያን ሁለት ቃል አላቸውም። ጀግናም ጨካኝም የሚል በቀለም እውቀታቸው ከሶስተኛ ክፍል ያልዘለሉት ግመል ነጋዴው ሰው በቀውስ ላይ ያለችውን ሱዳን የመጠገን አቅም እንዳላቸው የሚመሰክሩላቸው ናቸው፣ በአንድ ጽንፍ ይገኛሉ። በሌላ ወገን ደግሞ ኮማንደሩ የካርቱም ንጹሐን ግድያ፣ የዳርፉር የሚልሻዎች ጭፍጨፋ፣ የዘለቀ የእርስ በርስ መገዳደል በእርሳቸው ስለመፈጸሙ የሚወነጅሏቸው አሉ። በእርግጥም ጄኔራሉ ላመኑበት ጉዳይ የማይደራደሩ ከወደዱ እስከ ቀራኔው ድረስ የሚከተሉ፣ ከጠሉም እስከ ሰባተኛው ሰማይ የሚሸኙ ናቸው ይባልላቸዋል። ለዚህ ማሳያው የቀድሞው የሀገሪቱ መሪ ኦማር ሐሰን አልበሽር ናቸው። አልበሽር ጊዜ እንደ ዛሬው ሳይጥላቸው ሀገሪቱን በሚመሩበት ወቅት አሉኝ ከሚሏቸው ከፍተኛ የጦር ጀኔራሎች መካከል አንዱ ዳጋሎ ነበሩ። ከበረሃ ተዋጊነት አምጥተው በመንግስት ስርዓት ውስጥ አካተው ኮማንደር ያደረጓቸው ግና ይህን ውለታና ወዳጅነት የካርቱም የታህሳስ ግርግር በላው። ህዝብ አልበሽር ላይ ሲያምፅ፣ ተቃውሞ ሲበረታ ዳጋሎ ከአልበሽር ዙሪያ ገለል ማለት ጀመሩ። ከቤተ መንግስቱ መራቅ አበዙ። ወዳጅነታቸው ተቀዛቀዘ። ይባስ ብሎም በአልበሽር መንግስት ላይ በአደባባይ ትችት መሰንዘር ጀመሩ። መንግስት ዜጎችን ያማከላ አገልግሎት ይሰጣሉ እንዲህ እያሉ ተቃውሞውን አቀጣጠሉት። አልበሽር በኃይል ከስልጣን ተፈንግለው ወደ ወህኒ ቤት ተሸኙ። ይህን የአልበሽር ቀኝ እጅ የነበሩት ሐምዳን ዳጋሎ የጊዜያዊ ወታደራዊ አስተዳደሩ ምክትል ፕሬዚዳንትነት ቦታን ይዘው ተገኙ። ይህ ነው እንግዲህ ሰውየውን ላመኑበት ጉዳይ ለልብ ወዳጃቸው እንኳን አይራሩም ያስባላቸው። ጄኔራሉ ከአል ቡርሃን ጋር ሲነጻጸሩ፣ በተለይም ዲፕሎማሲ ላይ የነቁ ስለመሆናቸው ይወሳል። በሱዳን ጉዳይ ከአፍሪካ ሕብረት እስከ ምዕራባውያን ድረስ ዘልቀው ይመካከራሉ። ደግሞም ሀገሪቱ ማዕቀብ እንዳያገኛት ወደ ግብጽም ወደ ልኡል መሐመድ ቢን ሰልማንም ጎራ እያሉ ነገር ያበርዳሉ፣ ዲፕሎማሲ ይሰራሉ። እንዲህ እያለ የሚቀጥለው የሄሜቲ ህይወት ከወታደራዊ ጊዜ አስተዳደሩ ፕሬዚዳንት አብድልፈታህ አልብርሃን ጋር ያላቸው ተቃርኖ እየበረታ ለሁለት መከፈሉም እየጠነከረ ሄደ። በሱዳን የሲቪል መንግስት ማቋቋም የሚለው የህዝብ ፍላጎት የውሃ ሽታ ሆነ። ሁለቱ አካላት ጦራቸውን በየከተማው በስፋት ማሰማራት መሳደድም ቀጠሉ። በዚህ መሳደድ ውስጥ ታዲያ ከሰሞኑ ለሁለት ዓመት ከቆዩበት ፕሬዚዳንታዊ ቤተ መንግስት ማውጣት ተገደዱ። ካርቱምን ምንም ትተው ሸሹ። ይህንንም ሄሜቲ በአደባባይ አመኑ። እኚህ ከባለጸጋ ቤተሰቦች የተገኙት ከግመል ነጋዴነት ወደ ወታደርነት የተቀላቀሉት አደባባይ ሲወጡ ህዝብ በደስታ የሚቀበላቸው መሐመድ ሃምዳን ዳጋሎ ሄሜቲ ካርቱምን በቅርቡ መልሼ በእጅ አስገባታለሁኝ ብለዋል።